ብስሚላህ ረሕማን ረሒም፣ አውዙ ቢላህ ምነሸይጣን ረጂም። አላሁ ሉ ወሰሊ መባሪክ አላ ሰይድና ሙሐመድን ዓላ አሊ ሙሐመድን። የተከበራችሁ ወንድሞቻችን፣ እህቶቻችን፣ ልጆቻችን እንደምሰነበታችሁ። አሁንም የዛሬው አረስታችን ሙራቀባ ነው። ሙራቀባ በዚሁ በሪያዱ ሷሊሒን አላህን መጠባበቅ ግዴታችን ነው። አላህን መጠባበቅ አላ ያየኛል፣ ይሰማኛል ካላ የሚደበቅ ነገር የለም የሚለውን አርዕስት ነው። እንደገና አላህ አረኛ ባናየው እሱ ያየናል፣ እሱ ይጠባበቀናል። ስለዚህ ይህም በተመለከተ በአላህ ላይ ፍርሃት እንዲያድርብንና ህጉን እንድናከብር ነው። እንግዲህ የተፈቀደው ማን ነው የሚጠቁመን ይሄ ደሊሉ። አላህ ያዘዘውን ነገር እንሰራለን አንሰራም፣ ይሄንን እየሰራሁ ነኝ አይደለሁም፣ አላህ ምን ይለኝ የሚለውን ነገር እንድንይዝ ነው። ዝም ብለን በዱንያ ወይ ስመት ስሜት እንዳንሰምጥ ነው።

ይቆጣል ነው ነገሩ። ስድስተኛው ሓዲስ ደግሞ ዐን አቢ ሁረይረተ ረዲየላሁ ዐንሁ ሰሚዐ ነቢየ ሰለላሁ ዐለይሂ ወሰለም አሁንም አቡ ሁረይራ ናቸው፣ ነቢዩን ሰማዋቸው የቆሉ እየተናገሩ እያሉ ኢነ ተላተተ ሚን በኒ እስራኤል አብረሶ ወአቅረዐ ወአዕማ ይላሉ። ከበኒ እስራኤል ውስጥ በእስራኤሎች በይሁዳ ጊዜ በኒ እስራኤል ማለት የነቢዩ ላ ያዕቁብ ልጆች ማለት ነው። እስራኤል የሚለው ስም የነቢዩ ያዕቁብ ስም ነው። እስራ ባርያ ማለት ነው። ኢል አላህ ማለት ነው። የአላህ ባርያ ማለት ነው። እስራኤል ማለት በነቢዩላህ ስም ለነቢዩላህ ያዕቁብ ለላ ያብ ለነቢዩላህ ዩሱፍ አባት ሌላው አናዘርኔማቸው ሌላው ስማቸው እንትና እስራኤል ነው። የእሳቸው ልጆች የሳቸው ዝርያ እስራኤል ተብለው ይጠራሉ። ታዲያ አብረሱ የሆነ ሰው ነበረ፣ የለምጥ በሽታ የቆዳ በሽታ የያዘው ሰው ወአቅርዐ ራሰ ዶ ራሱ ደሞ ቆሮቆሮ ያዘው ይሄ ሚነፍር ሚቆስል ነገር ራሱ የተመልጦ ሚቆስ ሚፍረከርከ እየተፈነቀለ ሚሄድ በጣም ሚጠነባ ይሸታል። እንዲህ አይነት ሰው ነበር። ሶስተኛው ደሞ አይነስውር የሆነ ሰው ነበር። ለኒ ለሶስቱ አላህ ፈተና ሊያመጣ ነው። አራድ አላህ የብትልየሁም ሊፈትናቸው ሞክረና ፈጣሪ አላህ ፈባዓተ ኢለይህም መለክን አንድ መላኢካ ላከባቸው ፈአተል አብረሶ ቆዳ በሽታ የያዘውን ሰው መጣና፣ ፈቃል አለው አዩ ሸይእና ሐቡ ኢለይክ አውምን አይነት ነገር ነው ቢሆንልህ የምትወደው አለው። ልሆ ለውኑን ሐሰኑን ወጅልዱን ሐሰን አ እኔማ፣ ምን ትጠይቀኛለህ? ጥሩ መልክ ነው እንደዚህ በቆዳ በሽታ ተበላሽቼ፣ ጥሩ ቆዳ አጥቼ፣ እንደዚህ ጥሩ ቆዳ እንዲኖረው ሰውነት እንዲስተካከልልኝ፣ በቆዳ በሽታ ተበጣጥሼ ቡራቡሬው አለ ወይዛቡ ዓኒ ይህ እንዲወገድልኝና ሰው እየተጠየፈኝ ባየይ ቁጥር ህዝቡ አለዚ ቀድቀዘረን እናሱ ይላል ነው አለ። ፈመሳሐሁ መጣና የመላይካ ሰው ተመስሎ ደበስበስ አረገው በጁ ከዛ በኋላ ፈዛሃበ አንሁ ቀዘሩ አለ። ምን ያቆሻሸው በአንድ የዜ ልም ብሎ ፈውጢ የለውን ሓሰና ወጅልደን ሐሰና ምን የመሰለ ቆዳ ሰውነት፣ ምን የመሰለ መልካን ጊዜ እኔ ልውጥ አለ ቃለ ፋዩል ማል ያሐቡ ኢለይካ ነው፣ ከገንዘብስ ምን ትወዳለህ? ምን ትፈልጋለህ? ምን ብታገኝ ቃል አልኢቢሉ አለ ግመል አው ቃል አልበቀሩ ይላል ሸኩራ ወይ ፈዑጥየ ናቀተን ዑሻራአ ሴት እንዳመጣ አይታወቅም። ይኸው አስርቶ የደረሰች ግመል ይቻትልህ አሉ። ልትወልድ የደረሰች የምትረባልህ እሺ አለ ለባ ሀብት ጀመረ ወዳው ትቶተ እንግዲህ ፈቃለ ባረከ ላሁ ለከፊሃ አለው። በረከት ሁን ልህ ብሎት ሄደ። ፋአተላቅራ ራሰ ቆረቆረ የሆነው ሰውዬ ዘንድ መጣ። ያ መላእካ መላእኩ መጣ። ፈቃል አዩ ሸይና ሓቡ ይላይካል አንተ ምን ቢሆን ልትወዳለህ ሲለው ቃል ሸዕሩን ሓሰኑን ወይዛብዋኒ ሃዘ ለዚ ቀድቀተረኒ እየእናሱ እኔማ እንዴ እደህና ፀጉር ቢበቅለልኝሄ ራሴ ድኜ ሰው ይኸው እየተቀየመኝ ሰው እትፍትፍ እያለኝ እየጠላኝ ነ ያለውት ይለዋል። ሄደና ደበስበስ አደረገው። አንድ ጊዜ ጸጉሩ ጅፍ አለ። እንግዲህ የሚያምር ፀጉር በቀለለት። ፈመሳ ፈዛ ባህኑ ውዕጥየ ሸዕረን ሓሰና ጥሩ ፀጉር ተሰጠ። ቃለ ፈአዩ ልማል ያሓቡ ኢለይ ካለው ደሞ ከገንዘብስ ምን ቢሆን ልትወዳለህ አለ። ቃል አልበቀሩ አለ። ደሞ ከብት እንደው ደስ የሚለኝ የከብት ንብረት ነው አለ። ፈዕጥ የበቀረትን ሐሚል አሁን እርጉዝ ላም አምጥቶ ይቻትልህ አለው። ትየት እንዳመጠው አላህ ይወቅ። መላይካ ከሳተላይት ይፈጥናሉ። ወቃለ ባረከ ላሁ ለከ ፊሃ ብሎት በረካተሁንልህ ብሎት ሄደ። ፈአተልአዕማ እውሩ ዘንድ ለሞመጣ ሶስተኛው ዘው ጋ ፈቃል አዩ ሸይን አሓቡ ኢለይካ ምንድነው አንተ ዘንድ ቢሆንልህ የምትወደው አለው። ቃለ ሆሆ አያሩድ አላሁ ለየ በሶሪ የቀን ጨለማ ወርሶኝ እኔማ አይኔ እውሩ ሆኖ አይኔም ቢመልስልኝ አይኔም ባገኝ ነበራ የአይነ ብርሃን እኔም ባገኝ እኔማ መወደው አለው። ከዛ ፈውሲር እናሰ እና አይን የተገልጦ ሰውን ባየው እንደው የሰውን ቁመና እንዲ አይኔ ባየልኝ። ፈመሳሁ ነካ አረገው ደበስ አረገው ፈረድ ላሁ ላይ በሰር አይኑ ወጋለ። አላ አይቸግረውም መቸም የአላ ቁድራ ነው። ይሁሉ ሰበብ እያደረገ በመላይካ በሰው የሚያደረገው ሁሉ አድራጊ አላ ነው። አላ ካልፈቀደ ምንም ነገር የለም። ቃለ ፈአዩል ማል ያሐቡ ኢለይካ አለው። ምን አይነት ንብረት ደግሞ ተወዳለ ከገንዘብ ሲለው፣ ቃል አልገነሙ ፍየል ባገኝና ባረባ ደስ ይለኛል አለ ፍየል ቶሎ ቶሎ ስለምትረባ ከበግም በላይ በአምስት በአምስት ወር ስለምትወልድ፣ ምንድ ነው ይሄ በግ በስድስት ወር ነው የምትወልደው። ታረገዘ በኋላ እንትና ደግሞ በፍየል ደግሞ በአምስት ወሯ ነው መንታ መንታም ተወልዳለች በአብዛኛው። ፈውዕጥየ ሻተን ዋሊዳ ወላድ የሆነች የምትረባ ሶስት ሶስት የምትወልድም አለች። እንግዲህ እንደው እንካ አለው። ፈአንተጃ ሃዛኒ ወወለደ ሃዛ እነዚያ ሁለት ባለ ከብቶችም ባለ ግመሎችም አረቡ ሀብታም ሆኑ። ወወለደ ሃዛ ይ ባለ ፍየሉም እንደ አዋለደ አረባ ፈካነ ሊሃዛ ዋድን ምን አልኢብል ወሊሃ ዋድን ምን አልበቀሪ ወሊሃ ዋድን ምን አልገነም የሆነላቸው እያንዳንዳቸው አንዳንድ ሸለቆ የሞላ ርቢ አራቡ፣ ግመሉም ከብቱም፣ ፍየሉም አንዳንድ ሸለቆ አንዳንድ ጋሻ መሬት እንደ ማለት ሁለት ሁለት ጋሻ እዛ ثم انه اتى الابرص አብረሶ አሁን እንደገና በሌላ ጊዜ ከከበሩ በኋላ ይሄው መላይካ እነሱኑ ተመስሎ ሊመጣ ነው። ثم انه اتى الابرص في صورته وهيئته መጀመሪያ እዛ ቆዳ በሽታ የነበረበት ሰው የለምጥ ያዘው ሰው የጋ ቆዳ ያዘው ሰው የመስሎ መጣ። መላእካው የሚያስጠላ ቆዳ ሰውነትና ፊት ይዞ ፈቃል ረጁሉም ሚስኪኑን

እባክ ስጠኝ ወልጅልድል ሐሰን ጥሩ ቆዳ በሰጠ ወልማለ ለበዒር ተገንዘብም ደሞ ግመል ሰጥቶሃል። ይሄው ጥሩዪቱን ንብረት እባክ ተበለኹ ብ ፊ ሰፈሪ አገር የምደርስበት እርዳኝ አለው። ፈቃለ አልሕቁቁ ካቴራቱን አለው። ባክ ብዙ ሐቅ አለብን እኛ ስንትና ስንት ቤተሰብ ምናስተዳድር ዞር በልልኝ ይለዋል። ፈቃለ አሁንም ሊጠቁመው ነው እኮ የሚገርም ነገር፣ ዝም ብሎ ኮሽ ብሎ አልሄደም ከአኒ ዓሪፉ

ነው ከጥንት የጠዋት እድል ነው እንጂ፣ ማን ነው የሚሰጠኝ? ደሞ ምነው ዘርበል ይለዋል። ፈቃለ ኢን ኩንተ ካዚበን አለ፣ ውሸትህን ከሆነ ፈሶየረከ ላሁ ኢላ ማ ኩንተ አለ፣ በል ወደ ነበርክበት አላህ ይመልስህ ብሎት ሄደ። በቃ አሁን እንግዲህ ንብረቱ ሁሉ ልምልል ነው፣ እሱም ያቅ ሰውነቱም ያቆዳ በሽታ ሊመለስበት ነው። ወተላቅ ረአ ፊ ሱረት ይህ ንዋያት እንደዚሁ ደግሞ ራሰ ቆረቆር የነበረው ሰው እየግመጣ እሱን መስሎ መላኢካው ራሱን እያከከ ፈቃለ ለሁ ሚት ለማቃለል ለዚህኛው እንዳለው ሁሉ አለው። እንደዚህ ተቸግሬ የባክባከ አለው። መልሱም እንደዛው መለሰለት። ራዙ አርባል ብዙ ሀቅ አለብኝ አለው ደግሞ ያም እና እኔ ምን ነው እንደው ራስህን አሟያቅም ነበር ረኔ ተጥንት ጀምሮ እንዳይን በሽታ አግኝቶኝ ማያቅ ካዴ በል እንግዲህ እንደምትለው ከሆነ አላህ ወደ ነበርክበት ይመልስህ ብሎት ሄደ። ፈቃለ ረጁሉ ምስኪኑን ዋአት አልአዕማ እውሩ ዘንድ መጣ። ፊ ሱረት ህዋያት ታውሮ፣ እንዲህ እንዲህ እንጨት ተመርክዞ፣ እንዲህ እያለ እውሩ ሰው መስሎ መላኢካው መጣ። ወደዛ አይኑ ታውሮ የነበረ የዳነው ሰውዬ ፈቃለ ረጁሉ ምስኪኑን ነኝ ይለዋል። እንደዚህ መንገድ ለእኛ ነኝ መላይ ያልቋል። እባክህ እርዳኝ ይለዋል። ለዚህ ሰውዬ ፍየላ ረባሁ

በል ገንዘብህን ያዘ ልወስድ አልመጣውም። ፈኢነማ እብትሊቱም እናንተ ለፈተና ነው እናንተ ለመፈተን ነው የተላኩት። ፈቀድ ረድየ አን አንካሎ አላህ ከአንተ ስራህን ወዶልሃል። ወሰኺቱ ጓደኞች ጓደኞችህን አላ ተቆጥቶባቸዋል። እነዛኞቹን ባለግመሎቹን። ይሄኛው የአገር ሀብታም ሆኖ ኖረ። አይነስውሩ ስውሩ እነዛ እዛው አላ ይጠብቀንና እዛው ቀህቀራ ተመለሱ የዋሊት ተመለሱ በጤናቸውም በሀብታቸውም ድሃ ምስኪን ሆኑ፣ ይለናል። ተረፍት በኋላ እንመለሳለን። አትራቁ። ወሰላሙ አሌይኩም ወረሕመቱላሂ ወበረካቱ።

ብልህ ሰው ብሎ ማለት ጀግና ብልጥ መንዳን ነፍሱን የተቆጣጠረ ነው። ነፍስያውን ነፍስያው እንዳለች አይሄድም። ነፍስያ ምን ታይቶች ነው። እንኳን ሸር ነገር አደለም ኸይር ነገር እኳ ልሰሩ ስታስቡ ነፍስያን መርምሩ አሉ። አሁን ይህን ኸይር የምትሰሪው ለአላህ ነው ለይስሙላ ነው ዋ ለጉራ ይሆን ብላችሁ ነፍስያችሁን መርምሮታ ዝም ብላችሁ አትስሩ ኸይሩን መጀመሪያ ነፍስያችሁን ጋይድ አድራከ ተቆጣጥራችሁ ነው ማለት ነው፣ መርምራችሁ ነው። ወዓሚለ ሊማ ባዕድ ልሞውት፣ የሚሰራው ስራ ሁሉ ከሞት ኋላ ላለው ነገር መሆን አለበት። አንድ ሙእሚን አንድ ብልጥ ሙእሚን ብልህ ሙእሚን የሚሰራውን ስራ ሁሉ ለአኺራው መሆን አለበት። ከሞት ወዳ ላለው ዓለም ረጅሙ ዓለም እሱ ነው። ሞት ማለት እኮ ዝም ብሎ እንዲሁ ፌንጥ ሁኖ ነፍስም ህይወትም ትጠፋለ ማለት ህይወት ናት። አላህ ዘንድ የሚቆጣጠራት ነገር ናት። የኛ ህይወት እሱ ያውቃታል። እኛ ይሄ አሁን ሰውነታችን ውስጥ ያለች አሁን የምታናገረን የምታንቀሳቅሰን እሷ ናት፣ ኃላፊነት ያለበት ይህማ። ሰውነታችን ከንቱ ነው እኮ ጭቃ ነው አፈር ነው እኮ። ስለዚህ ሽግግር ነው የሚባለው። ሞት እኮ ሽግግር ነው። ስለዚህ ከሞት ወዳ ረጅሙ ኑሮና ሀያት የሚጀመረው ከሞት ወዳ ነው፣ ሁለተኛ ሞት የሌለበት ዓለም። ስለዚህ ለዛኛው ዓለም የሚሰራ ሰው ነው ስራውን ሁሉ አለ አላህ ለቂያማ ቀን ነይቶ የሚሰራ ሰው። እዚህ ላይ ተዓላ ልከብር ልከብር ብለህ ድዕዋ ልትወጣ ነው። ልከብር ብለህ ነው የምሰግደው ሶላት እዚ ባለቤት እንዲሆን ባለመኪና እንዲሆን ብለህ ነው የምጦመው። ላላ ከሞት ወዳ ላለው ዓለም ነው የምትሰራው የምትሰግደው፣ የምጦመው። ወልዓጅዙ ሰነፍ ደካማ ብሎ ማለት ደግሞ ምናትባ ነፍሰው ነፍሱ እንደ ሃዋሃ ልብወለዷን ነፍስያውን ልብወለዱን ሁሉ የሚያስከትል ልቡ ነፍስየው እንዳለች እንዳልሽ የሚል ማለት ነው። ነፍሱ በነዳቸው ቢነዳ እንደፈለገ ነገር የሚናገር የሚሰራ ወተመና አለ በአላህ ላይ ግን ምህረትን የሚመኝ የውሸት ምኞት በካ አላህ መሃሪ ነው፣ አላህ አዛኝ ነው፣ አላህ ቤት ሰፊ ነው ይላል። ሳይሰራ ተግባር ያስፈልጋል። ተግባር ያስ በደበነው ከኸይር ርቆ አላህ አዛኝ ነው፣ አላህ ይምረኛል። አላህ እቺ እቺ አማንየት አልካዚባ የውሸት ምኞት ናት። እየሰሩም ሰዎቹ ይጨነቃሉ፣ ተልብ እየሰሩ እንኳ ጌታ የተቀበለን አልተቀበለን በምን አበላሽቼ ይሆን አስተካክዬ ይሆን አላስተካከልኩት ይሆን እያለ ሙእሚን ይጨነቃል እንጂ ዝም ብሎ ሳይሰራ በልቶ ጠቅቦ ሆዱን ነፍቶ ሲያንኳርፍ እያደረ ለሊት ተነስቶ እንኳ ይህ ብሎ ወደ አላህ ሁለት ረከዓ አይሰግድ፣ አምስተ ሶላት ጀማዐ ጠብቆ አይሰግድ ዕልማ ያዳምጥ፣ ዚክራ ያደርግ፣ ዘንብ ብሎ ዱንያ እያባረረ አላህ ይመረኛል። እ ዘካውን በትክክል አያወጣም። ብቻ ሶደቃ አንዳንድ ነገር ወር ወር ያደርጋል። ዘካውን በክራይቴሪያ በደንብ በህጉ መሰረታ ያወጣ ጭራሽ እንዳውም ዘካ ሶደቃ ታበላ ዘካ ያወጣሁ ይመስለዋል። እ ዘካ ይባልም ዘካ እራስን ችሎ አወጣት ደንብ ህግ አለው ህግ አለው ደንብ ክራይቴሪያ አለው። ስለዚህ ሙራቀባ ስለሆነ አላህን መጠባበቅ ግዴታ ስለሆነ፣ ለወዳኛው ዓለማችሁ ስሩ። እዚህ ለዱንያ ጥቅም አትልከስከሱ። ለአኼራ የሚሰራውን ስራ ለዱኒያ አታርጉት፣ አትነዩት። ለአኼራ ብለን ስንነያው እኮ የዱንያውንም አላህ ያስተካክለው። እኛ ስራችንን ለአላህ ብቻ እናርግ በጥራት አሳሚኑ። ስምንተኛው ሐዲስ አን አቢ ሁረረ ረዲየላሁ አንሁ ቃል

መተው ነው። ያለ አስፈላጊ የሆነን ነገር ሁሉ ትንሽንም ትልቁ መተው ነው። እነ ዝም ብሎ ማላ አይኒ ቀልድ የለ እንደ ዝም ብሎ ለሳቅ ለመጫወተ ተብሎ ለማሳቅ ብሎ የሚወራወሬ አለ የሚሰራ ስራ አለ እንደ የማይረባ ትምህርት የሌለው ድራማ አኪራን የማይጠቁም ያላህን ያላህን ሲፈት ያላህን እንትን ሁኔታችን የማይጠቁም ነገር ማላ ያዕኒ ነገሮች አሉ። በተለይ በዚህ በሚዲያ የሚሰጡ ጉዳጉር ነገሮች፣ አስፈሪ ነገሮች አሉ። ትምህርት ለትምህርት ብለው እያቀረቡ በሌላ ደግሞ ሳይድ ነጋቲቭ ሳይድ አላቸው። ፖዚቲቭ ሳይድ አስመስለው አቅርበው ነጋቲቭ ያመዘናል። እነሱ እንደ ትልቅ ነገር የሚያውት መቃለድ፣ መሸዋወድ በተለይ የፍቅር እንትን ላ ሐውለ ወላ ቁወተ በጣም የሚያስጠላ ራቆት እየተደነሰ ምን እየተባለ ምንው የሚዘገንን ማለ ይሄ ነው። ከያል አስፈላጊ ነገር ሁሉ መራቅ ያስፈልጋል። ወደ አላህ መተከዝ ነው ያለበት ሙሚን ወደ አላህ መጮህ ነው ያለበት፣ ዒባዳ ማድረግ ነው ያለበት። ይከስብ እንደሆነ ልዋ ብሎ ጉርስ አይቀርም። አዎ ለለት ኑሮ ሥራውን መስራት፣ ከዛ ተመልሶ አላህን መፍራት መዝገር

እንዴ ምንድን ሶላት መስገድ እየቻለች ሶላት ካሳለፈች? አዎ ሶላት ከማይሰግድ ከማሰግድ ሴት ጋር መኖር አይቻልም። ሶላት ከማይሰግድ ባል ጋር መኖር አይቻል። ቀልድ የለም። በዲን ቀልድ የለም። በዚህ ካላመማት በቀር ዑዝረኛ ከሆነች አዎ፣ የወር አባይ ያለባት ከሆነ አሰግድም። ወሊድ የወሊድ ደም ላይ ሁና ደግሞ አርባ ቀን እስከሚሆናት ስልሳ ቀን እስከሚሆናት ድረስ አሰግድም። ከዚህ ውጭ መስገድ አለባት? ከባድማ፣ ማሟት መስገድ የማችል ከሆነ ነው። ሌላው ደግሞ ወንድዮ፣ ባልዮ የማያፈልገው ሰው ጋር፣ የሚጠላው ሰው ጋር ገለልተኛ ሆኖ ወሬ ማውራት አርሂ ብሎ ማስገባት ይሄ ቤቷን አባዋራዋን ማስደፈር ነው። ለምን ያለ ፍቃድ እሱ የማይፈልገውን ሰው ማስገባት ክልክል ነው። ቤት በዚህ ሊቀየም ይችላል። ያለ ፍቃዱ ሳታስፈቅደው ደግሞ ውጭ ብቻዋን ራቅ ብሎ መሄድ ግብረ ሥጋ ግንኙነት መፈፀም እየቻለች ባሏ ሲጠይቃት ትቅረበይ ማለት ይህም ያስገርፋታል። እየቻለ ጤነኛ ሆና ታመማት ግዴለም እዙር ነው፣ ሳያማት እየቻለች ወግድ አሁን ማለት ይሄም እንደውም አንድ ቀን ተከለከለችው የመላይካ በሰማይ ያለ መላይካ ሁሉ ሲረግማት ያድራል ነው ያሉት። እሱ አፈውቱ ካላላት አፈውቱ ካለ ችግር የለም አፈውቱ ካላላት ያ ሁሉ በሰማይ የሞላው መላይካ ይረግማታል ብለዋል። አለማስመጨቷ እየቻለች ባለቤቷን ከኔ ውጭ እንደው ውሃ ቀጠነ ብሎ መማታት፣ ወጡ ሆርጧል እምናበላሸሽ አበላሸሽ ይህ እንዳታረጊ ሞ ይህን እቃታነሽም ሞ ምንድምዬ ብሎ መማታት ክልክል ነው ክልክል ነው። በእነዚህ ነገሮች ብቻ ሚስቱን ሰንዝሮ መግረፍ ይችላል። ሲገርፍም ነቢዩ ዐለይሂ ሶላቱ ወሰላም አጉል ሰውነታቸው ላይ እንዳትመቱ፣ ፊታቸው እንዳትመቱ እዚህ ልም ሰውነታቸው ወገባቸው ዲ ያለያቸው ነው እንጂ ጭናቸው ነው እንጂ አልሆነ ቦታ ላይ እንዳትመቷቸው ብለዋል። እንደ ህፃን ልጅ አገራረፍ ነው የሚገረፈው እንጂ በሚጎዳ ዱላ በሚጎዳ ነገር መማታትም ክልክል ነው። ተአዲብ ነው ይሄ፣ ለማዓደብ ያክል ነው፣ ቆንጠጥ ለማድረግ ባለንጋ እንደ መግረፍ ነው እንጂ እዛ ውጭ አይሆንም። እሺ። እንግዲህ የተቀመጠው በሸሪዓችን ይሄ ነው። እሺ